እውቁን የህግ ጠበቃ ዣክ ቨርጌስን አፍርታለች። ካኗኗሩ ጥብቅና እስከሚቆምላቸው ሰዎች ሰውየው በድፍን ዓለም የሚታወቅ አነጋጋሪ ሰው ነው። ዣክ ቨርጌስ በዓለም ታዋቂ ያደረገው የተለየ የጥብቅና ሙያ ኑሮት ሳይሆን እጅግ ታዋቂ ያደረገው ጥብቅና የሚቆምላቸው ሰዎች ናቸው። የዘር ማጥፋት ካስፈጸመው የአገር መሪዎች ጀምሮ ባጠመዱት ቦምብ በርካታ ሰዎችን እስከፈጁ ግለሰቦች ወክሎ ጥብቅና የቆመ ሰው ነው። በዚህም ስራው ከተፈረደባቸው የሞት ፍርድ አስመልጦ ወደ ህይወት የቀላቀላቸው በርካታ ናቸው። ጥብቅና ከሚቆምላቸው የዓለም ጨካኝ ሆነው ከሚታሰቡ ሰዎች አንጻር የዳቢሎሶች ተሟጋች የሚል ቅጽል ስም አትርፏል። ዣክ ቨርኬስ እኔ ሽብርን አልደግፍም፣ ግን ደግሞ ሽብር የተበደዎች የመቃወሚያ መንገድ ነው ይላል። ዣክ ቨርኬስ በፓሪስ ዩኒቨርሲቲ ህግ ካጠና ከሁለት ዓመት በኋላ በጥብቅና ሙያው የመጀመሪያ ደንበኛው በሽብር ወንጀል የተከሰሰች እቺ ጀሚላ ቡሂርድ የተባለች አልጄሪያዊት ነበረች። ጀማሪው ጠበቃ ቨርጌስ በአልጄሪያ በ11 ፈረንሳውያን ታጣቂዎች ላይ በአንድ ካፌ ውስጥ በተጠመደ ቦምብ በደረሰ ፍንዳታት ተጠርጥራ የሽብር ክስ ስለተመሰረተባት ጀሚላ ቡሂርድ ጥብቅና በመቆም በ1957 ብሔራዊ ዝናን አገኘ። ጀሚላ ቡሂርድ በፈረንሳይ ዳኞች ጥፋተኛ ተብላ የሞት ፍርድ ተፈረደባት። በመጨረሻው የፍርድ ቀን ክርክር ዣክ ቨርጌስ የፈረንሳይ ቀኝ ገዥዎች የፈጸሙትን ኢፍትሐዊነት በስማቸው እየጠራ በይፋ አጋለጣቸው። ቨርጌስ የተጠቀመው ስልት በአልጀሪያ በፈረንሳይ መንግሥት የሚፈጸመውን በደል ማጉላትና የፈረንሳይ ዳኞች እሴቶች ከተከሳሾች ጋር የሚቃረኑ መሆናቸውን በደንብ አድርጎ ማብራራት ነበር። በቨርጌስ ጥብቅናና ፍርዱን ተከትሎ በተቀሰቀሰው ህዝባዊ አመፅ ጀሚላ ቡሂርድ በይቅርታ በነፃ ተፈታች። ከዛ በኋላ ቨርጌስና ከሞት ያስመለጣት ጀሚላ ቡሂርድ ጓደኞች ሆኑ። እንደ አውሮፓ አቆጣጠር በ1963 ከማዎዚዱንግ ጋር ለመገናኘት አብረው ወደ ቻይና ተጓዙ። ማዎዚዱንግም ጀሚላ ቡሂርደን እንዲያገባት ለቨርጌስ ሀሳብ አቀረቡለት። በዚህ መልኩ የተግባቡት ቨርጌስ እና ጀሚላ ትዳር መሰረቱ፣ ሦስት ልጆችንም አፈሩ። ዣክ ቨርጌስ እምነቱንም ወደ እስልምና ቀየረ። እንደ አውሮፓ አቆጣጠር በ1962 ቨርጌስ ከቅኝ ግዛት ነፃ በሆነችው አልጄሪያ ዜግነት አገኘ። ከዚያም የመጀመሪያ ስሙን ወደ መንሱር ለወጠው። የአረብኛው የስሙ ትርጉምም አሸናፊ ማለት ነው። በኋላ ግን ቨርጌስ እና ጀሚላ ትዳራቸው እስከ መጨረሻው አልዘለቀም። እንዳጋጣሚ ሆኖም ቨርጌስ በፈረንሳይ ጥብቅና ፍቃዱን ተቀምቶ እስር ቤት ተወረወረ ምክንያቱ ደግሞ የጸረ መንግሥት ተግባራትንና ሽብርን ትደግፋለ በሚል ነበር በወቅቱ የፈረንሳይ መንግሥት ዣክ ቨርኬስ የሽብርተኝነት ክስ ለሚቀርብባቸው ግለሰቦች ጥብቅና እንዳይቆም ለማድረግ ሁለት ወራት ከታሰረ በኋላ ከስር ተለቆ የጥብቅና ፈቃዱም ተመለሰለት ቨርጌስ ግን አሁንም ለነዚህ በሽብር ለተከሰሱ ሰዎች ጥብቅና መቆሙን ቀጠለ ዣክ ቨርጌስ በአንድ ወቅት ያደረገው በብዙዎች አይረሳም እንደ አውሮፓ አቆጣጠር በ1970 ታዋቂው ጠበቃ በሚስር ከቤት ወጥቶ ጠፋ። አጠፋፉ ከቤተሰቡም ከህዝቡም እይታ ነበር። ቨርጌስ የሄደበትን የገዛ ባለቤቱም እንኳን አታውቅም። ቨርጌስ በዚህ መልኩ ከእይታ ከተሰወረ ወራትም አመታትም ተቆጠሩ። የሄደበትና ያለበት ሳይታወቅ እንደ ዘበት ሰባት ዓመታት አለፉ። በዚህም ዣክ ቨርጌስ አንዱ ጋር ታፍኗል ወይም ተገድሏል የሚሉ መላምቶች ተራገቡ። ሆኖም ቨርጌስ ልክ ከሰባት ዓመታት በኋላ ከሄደበት ብቅ አለ። እስከ ዛሬም ድረስ ዓለም አቀፍ ውቅና ያለው ዣግ ቨር ኬስ ለሰባት ዓመታት የት እንደቆየ ከራሱ ውጭ የሚያውቅ የለም። እሱም የት እንደቆየ ለማንም ምንም ያለው ነገር የለም። እንደ አውሮፓ አቆጣጠር በ2008 ከጀርመኑ ዴር ስፔጋል ሚዲያ ጋር ባደረገው ቃለ ምልልስ በ1970ዎቹ ላይ ድንገት ሚስቱን ትቶ ከህዝቡም ከቤተሰቡና ከጓደኞቹም ለሰባት ዓመታት ያለምንም ዱካ ተሰውሮ ስለቆየበት ምክንያት ሲመልስ ባጭሩ እያነበብኩ ነበር ብሏል። ጆርጅ ኬጅማን የተባለ የህግ ባለሙያ ስለ ጠበቃው ዣክ ቨርኬስ ሲናገር አስደናቂና እጅግ ሚስጥራዊ ሰው ይለዋል። ከኔ ትውልድ ሁለት ወይም ሶስት ያልተለመዱ የሕግ ጠበቆች አንዱ ነው ሲል ገልጾታል ሰው ሲቀጥል፣ ቨርጌስ ለነማን ጥብቅና እንደቆመ ላየ ሁሉ ከማንም ይልቅ የተፈሩ የሽብር ተከሳሾችና የለየላቸው የጦር ወንጀለኞች ሊሟገትላቸው ምርጫዎቹ እንደሆኑ ይረዳል ይላል። የሳዳም ሁሴን መንግሥት እንደወደቀም ለሳዳም መንግሥት ባለሥልጣናት ጥብቅና እንዲቆሙ ከተመረጡት ጠበቆች ውስጥ ቨርጌስ አንዱ ነበር። ይህን ሞገደኛ ሰው ቀጥረን እድላችንን አደጋ ላይ አንጥልም ብለው የሳዳም ቤተሰቦች እምቢ ብለውት እንጂ ለሳዳም ሁሴንም ጥብቅና ለመቆም ጠይቆ ነበር። ዣክ ቨርጌስ አስቸጋሪ ሁኔታ ውስጥ መግባት አደጋ ቢኖረውም ጀብዱ የሌለበት ህይወት ምኑን ህይወት ነው? ይላል። በ1982 ላይ በዓለም አቀፍ ሽብርተኝነቱ ለሚታወቀው ቬንዙዌላዊ ካርሎስ ቀበሮ ወይም በመዝገብ ስሙ ኤሊች ራሜሬስ ሳንቼዝ ጥብቅና ቆሟል። ቨርጌስ ሀገሩ ፈረንሳይን ከናዚ ነፃ ለማውጣት ወደ እንግሊዝ በመጓዝ ናዚን ብረት አንስቶ ተፋልሟል። አሁን ደግሞ እንደ አውሮፓ አቆጣጠር በ1987 ከናዚ ከፍተኛ መሪዎች አንዱ ለነበረው ክላውስ ባርቢ ጥብቅና መቆሙ በዓለም ዙሪያ መነጋገሪያም ታዋቂም አደረገው። ዣክ ቨርጌስ ለክላውስ ባርቢ እንዲያልኩት ይላል። አንተ እንደ ሰብዓዊ ፍጡር እንድትቆምን የምፈልገው አንተ ጭራቅ አይደለህም። አሁን አንተ ንጹሕ ሰውም አይደለህም። አንተ ማለት አንድ የጦር መኮንን ነህ። በአንድ ጦር ወራሪ ውስጥ ያለህ የጦር መኮንን፣ በቃ አልጄሪያ ውስጥ ካለ አንድ የፈረንሳይ ወታደር ወይም ቬትናም ውስጥ ካለ የአሜሪካ ጦር አባል አሊያም በካቡል ካለ የራሽያ ወታደር አታንስም አትበልጥም። ቨርጌስ ለአንድ የቴሌቪዥን ጣቢያ በሰጠው ቃለ ምልልስ ላይ እንዳለው እንደ ጠበቃ የኔ ግብ ተከሳሾች የአንድ ድርጊት ለመፈጸም ያበቃቸውን ምክንያት ፍንትዋ አድርጎ ማውጣት ነው ይላል። በቨርጌስ ዘንድ ፍጹም ክፉ ወይም ፍጹም በጎ የሚባል ነገር የለም። የትኛውም የለየለት ወንጀለኛም እንኳን ቢሆን በልብ ውስጥ አንዳች አማረ አበባ ያጣም፣ የትኛውም ጥሩ ሰው ተብዬም ጥቂት ተናዳፊ ባቦች በልብ ውስጥ አስቀምጧል ይላል ጠበቃው ዣክ ቨርጌስ በአንድ ወቅት ብረት አንስቶ ሲታገላቸው ለነበሩ የናዚ አባላት ለምን ጥብቅና እንደሚቆም ለተነሳለት ጥያቄ ዣክ ቨርጌስ ሲመልስ ናዚዎች በግልጽ ጥፋተኞች ነበሩ፣ ያንን አልጠራጠርም። ግን ፈረንሳዮችን ማን ፈረደባቸው? ምክንያቱም በፈረንሳይ ቀኝ ግዛት ውስጥ የግዳጅ የጉልበት ሥራ ይሠራ ነበር፣ በየመንደሩ ጥቁሮችን ሰብስበው በጠመንጃ እንዲሰሩ ያደርጉ ነበር ሲል ለአንድ የፈረንሳይ ሬዲዮ ጣቢያ መልሷል። ዣክ ቨርጌስ ጥብቅና የቆመለት የናዚ ወታደር ክላውስ ባርቤ በኋላ ላይ በ341 በሰብአዊነት ላይ በተፈጸሙ ወንጀሎች ተጠያቂ ሆኖ የእድሜ ልክ እስራት ተፈርዶበታል። በኋላም በካንሰር ህመም በዛው በስር ላይ ያለ ሕይወቱ አልፏል። ቨርጌስ በ2008 ም ለበርካታ የኢራቅ መንግሥት የቀድሞ ባለሥልጣናት ጥብቅና ቆሞ ተከራክሯል። በሳዳም ሁሴን መንግሥት የኢራቅ ምክትል ጠቅላይ ሚኒስትር ለነበረው ታሪቅ አዚዝ ቨርጌስ በጥብቅና ሙያው ተከራክሮለታል። እንደ አውሮፓ አቆጣጠር በ1999 የሰብዓዊ መብት ተሟጋቹ አምነስቲ ኢንተርናሽናል የቶጎ መንግስት በአገሪቱ ላይ ጭፍጨፋ አካሂዷል በሚል ክስ ከፈተ። ታዲያ በዚህ ጊዜ ለቶጎ መንግስት ጥብቅና የቆመው ማንም ሳይሆን ታዋቂው ጠበቃ ዣክ ቨርጌስ ነው። እንደ አውሮፓ አቆጣጠር በ2001 በኮንጎ ሪፐብሊክ፣ ጋቦንና ቻድ ርዕሰ መስተዳድሮችን በተመለከተ መጽሐፍ የጻፈው ደራሲ ላይ ክስ ሲመሰረት ክሶቹን ወክሎ በጥብቅና የቆመው ዣክ ቨርጊስ ነበር። ቨርጊስ የዳብሎሶች ጠበቃ በሚል ቅጽል ስም መታወቁ ምንም እንደማይመስሉ ይናገራል። ለቅኝ አገዛዝ የመረረ ተቃውሞ ያለው ዣክ ቨርጌስ ከልጅነት የጀምሮ የቅኝ ግዛትን መራራነት አጣጠሚዋለው ሁሉንም ባይናያቸኋለሁ ሲል በሰጣቸው ቃለ ምልልሶች ላይ ገልጿል። ለቅኝ አገዛዝ ካለው ጥላቸው የተነሳ ሀገሩ ፈረንሳይ በቅኝ አገዛዝ ይዛት በነበረችው አልጄሪያ የአልጄሪያ ብሔራዊ ነጻ አውጪ ግንባር ጀርባ የሕግ አገልግሎት ሲሰጥ ነበር። ይህን ተግባር ከአንድ ፈረንሳዊ ማንም ላይጠብቀው ይችላል። ቨርጌስ ከቼኮቬራ ጋር ተገናኝቶ ስለ ፍትህ ቁጭ ብሎ አውርቷል። ከቬትናማዊት እናትና ከፈረንሳዊ አባት ታይላንድ ውስጥ የተወለደው ዣክ ቨርጌስ ዘረኝነትን፣ መድሎንና ሌሎች አስከፊ የቅኝ ግዛት መራር እውነቶችን እያየን ያደገው በሕግ የተከለከለውን ጥሶ ፈረንሳዊት ያልሆነች የቅኝ ተገዢ ሀገር ሴት በማግባቱ ሳቢያ ከዲፕሎማትነት ሥራው የተባረረው የቨርጌስ አባት ባለቤቱን ሕፃኑን ፈርጌስንና የፈርጌስን መንትየው ወንድሙን ይዞ ከታይላንድ ወደ ሪዩኔን ደሴት ተሰደደ። የቨርጌስ እናት እሱና መንትየውን ደሞ ገና ሦስተኛ ዓመታቸው ላይ ያሉ በህመም ሕይወቱ አለፈ። አባታቸው ከዲፕሎማትነት ሥራው መባረር በኋላ በሕክምና ሙያው ሁለቱን መንታ ልጆቹን ማሳደግ ጀመረ። ለድሆች አዛኙ የቨርጌስ አባት መክፈል የማይችሉ ሕመምተኞችን በመኖሪያ ቤቱ በማከም ነበር የሚታወቀው። ቨርጌስ ከልጅነት ዘመን ትዝታዎች ውስጥ ጉልህ ሆኖ የሚታየውም የአባቱን ነፃ ሕክምና ፈልገው ግቢያቸውን የሚያጥለቀልቁት ሕመምተኞች ነበሩ። በአባቱ በኩል ምንም እንኳን ፈረንሳዊ ዜግነት ቢኖረውም መልኩ ከፈረንሳዊ ይልቅ ወደ ሩቅ ምስራቆቹ ስለሚያደላ የፈረንሳይ ደሴት ነዋሪዎችን የሚሸነቁጠው የዘረኝነት ስድብና ንቀት ለሱም አልቀረለትም። ዣክ ቨርጌስ ብዙ ጊዜ ንዴት ቦዴ ቋጥሬ አልተወለድኩም ሲል ቢሰማም በደሴቲቱ ህይወቱ በዘረኝነት ላይ እንደተከነከነ እንደ በገነ ነው ያደገው። እንደ አውሮፓ አቆጣጠር በ1942 በ17 ዓመቱ ላይ ሳለ ቨርጌስ በአባቱ ማበረታቻ መርከብ ተሳፍሮ ናዚ ጀርመንን ለመዋጋት ወደ አውሮፓ ዘመተ። በፈረንሷ ደሴት ሕይወቱ የፈረንሳይን ዘረኝነት እስኪበቃው ቢያይም በውስጥ ያለችው ትልቋ ፈረንሳይ ግን የነ ሞንታኝ የነ ዴዴሮት የነ ሮብስፒርና የፈረንሳይ አብዮቷ ፈረንሳይ ነችና እነዚህ ሁሉ የሚያማምሩ የፈረንሳይ በረከቶችን እንደዋዛ በናዚ ጫማ ስር ተጨፍልቀው እንዲጠፉ ስለማልፈልግ ናዚን ለመዋጋት ዘመትኩ ይላል። በጦርነቱ ወቅት ዋነኛው ፍራቻዬ የተቀበረ ፈንጅ ረግጬ ፊቴ እንዳይበላሽ አሊያም የዘር ፍሬን እንዳላጣ ነበር ይላል። ሆኖም ቨርጌስ፣ አንዲት ጥይት ወይም የቦምብ ፍንጣሪ ሳይነካኝ ናዚ ተሸንፎ የሁለተኛው ዓለም ጦርነት እንዳበቃ ይገልጻል። በጦርነቱ ላይ ፊቴ ቢበላሽ አለዚያም አፍንጫዬን ባጣ ኖሮ እንደ ጀግና ቆጠር ነበር። እናም የምናገረውን ሁሉ ሰዎች ዋጋ ሰጥተው ያደምጡታል። ግን ችግሩ እኔም ይሄን ያህል መሥዋዕትነት የከፈልኩ በሆን የተማረርኩ ሰው ሆናለሁ። በጦርነቱ ወቅት አንድ ቀን ለምሳ ኦይስተር ለመብላት በቢላ ስገፍት ጣቴን ከቆረጥኩት ውጪ አንድም አደጋ ሳይደርስብኝ ጦርነቱ አበቃ ብሏል። ለቨርጌዝ ሀገራቸውን ከቅኝ ግዛት ለማውጣት ቦምብ በሚያፈነዱት በእነዚህ የአልጄሪያ ወጣቶችና ፈረንሳይን ከናዚ ጀርመን መዳፍ ለማውጣት በታገሉ ጀግኖች ፈረንሳውያን መካከል ምንም ልዩነት የለም። ለቨርጌዝ ሁለቱም የነፃነት ታጋዮች ናቸው። በተለይ ለሱ በቅኝ ግዛት መዳፍ ስር በዘረኝነት እየተናቆ መኖርን ላየው ለቨርጌስ የአልጄሪያውያኑ ወጣቶች ትግል የእሱም ትግል ያህል ነበር። ስለዚህም ለእነዚህ ታጋዮች ጥብቅና ለመቆም ይወዳል። እንደ አውሮፓ አቆጣጠር በ2007 ስለ ጠበቃው ዣክ ቨርጌስ ሥራዎቹ ላይ የሚያጠነጥን ቴረር ስሎዌር ወይም የአሸባሪዎቹ ጠበቃ የሚል ርዕስ ያለው ዘጋቢ ፊልም ተሰርቶለታል። ቨርጌስ በዚሁ ዓመት ስለ ራሱ ተከላካይ ጠበቆች በሚል ርዕስ አንድ ተውኔት ጽፎ በፓሪስ በሚገኝ ቲያትር ቤት እንዲቀርብ አድርጓል። ቨርጌስ ከሃያ በላይ መጻሕፍትንም ጽፏል። አወዛጋቢው ጠበቃ ቨርጌስ በአንድ ዕለት የመውደቅ አደጋ ካጋጠመው በኋላ ጤናውን አጣ። በዚህም እንደ አውሮፓ አቆጣጠር ናሴ 15 ቀን 2013 የፈረንሳዩ ዕውቁ ፈላስፋና ምሁር ቮልቴር ከ235 ዓመታት በፊት ይኖርበት በነበረበት ቤት ውስጥ ፈርጊስም በ88 ዓመቱ በፓሪስ እቺን ዓለም ተሰናበተ። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም